በእናንተ በኩል አርት ማለት አነጋጋሪ መሆን አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ እየወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር ነው። እነሱ አርቱ ውስጥ አላከበሩት እኛ መልሰን እነሱን ባለማክበር አርቱን ማራከስ የለብንም በሚል ነው የታለፈው እንጂ ከኛ ምንዳ እየተጋራ መልሶ ደግሞ የሚሰራ ሰው እንዳለ ስለማናቅ አይደለም። እና አርት ብሶት ብቻ ሳይሆን ቁጭት የሆነው ነገር ነበረ፣ ግን ብሶቱን ብናወራ አርት አይሆንም። አሁን የሚያስፈልገን ቁጭት ነው። ለምንድን ነው ኢትዮጵያ ለማኝ የሆነችው? ለምንድን ነው ይሄ ሁሉ አርቲስት እያለ ይሄ ሁሉ ባህል ቱባ ቱባ ባህል እያለ እኛ ከሌሎች ሀገራት ያነስ ነው የሚል ቁጭት ከተፈጠረብን እንቀይረዋለን፣ እንቀይረዋለን። ችግር ብቻ ለምዶብን የምንናገረው ችግር ብቻ ከሆነ ሰው ተስፋን ኬት ያመጣል? አንዳንዶቻችሁ ዘመናችሁን በሙሉ በጣም በሚያሳዝን መንገድ ያገለገላችሁ የደከማችሁ አሁን በመጨረሻ በጥሮታ ዘመናችሁ ምናልባት ማረፊያ የሌላችሁ ልትሆኑ ትችላላችሁ። አሉ፣ ረዥም ዓመት ያገለገሉ ሰዎች አሉ። ብዙ ከልክ ያለፉ ጉዳዮች ደግሞ አሉ። እሱን ሚስተር ኤክስ አላደረግከው ይሆናል። የማህበረሰቡ አባል እስካደረገው ድረስ ግን የአርቱ ፋምሊ መባሉ አይቀርም ማለት ነው። ማየት ወደ ውስጥ ማየት የሚገቡን ጉዳዮች አሉ። የኢትዮጵያ ፖለቲካ በጣም ሴንሲቲቭ ነው። እሱን ተዉት። ማህበራዊ ጉዳይ ግን እኳል በማህበራዊ ጉዳይ አብዛኛው የፖለቲካ ልዩነት ያላቸው ግሩፖች ብሔርም ይሁን ሌላ ግሩፕ በማህበራዊ ጉዳይ የተሳሰረ ነው። ዘር ለምሳሌ በፖለቲካ ስታዩትና በማህበራዊ አንድ አይደለም። አንድ ቀበሌ ሄዳችሁ እድር ብታዩ እቁብ ብታዩ ብዙ ጊዜ ዘር አይጠየቅም። እድርና ቁብ ላይ ጉርብትና ነው የሚታየው። እና ፖለቲካው ሴንስቲቭን ትተን ማህበራዊ ጉዳዮች ላይ ለምሳሌ ጥላሁን ስለቀጠረው ቀጠሮ አስደማሚ ነገር ተናግሯል። የሚዘነጋ ነገር አይደለም። አሊ ብራ ስለ ትምህርት የሚደንቅ ነገር ተናግሯል። መቼም አሊ የለም ጥላሁን የለም። እነዚህ ጉዳዮች ግን ይኖራሉ። በዚያ መንገድ ማህበራዊ ጉዳይ ላይ ያተኮረን ነገር ማድረግ ብትችሉ የናሬሽን ግንባታው የምታስቡትም ነገር የመምጣት እድሉ ሰፊ ነው እና አርት በመንግስት ብቻ ሳይሆን በየትኛው መስክ መታወስ መነገር መዘከር አለበት ለእናንተም ለእኔም አይደለም ለልጆቻችን ስለሚያስፈልግ በእናንተ በኩል እነዚህን ብታዩ ኢንደስትሪው ደግሞ መክፈል እንዳላችሁት ባንክም ሊሆን ይችላል ባለሀብትም ሊሆን ይችላል ኢንደስትሪው ደግሞ መክፈል ማሰራት ቢለማመድ አብዛኛው ጉዳይ መልክ እያያዘ ይሄዳል። ኢንዱስትሪው እንዲያድግ አርት ኢትዮጵያ ማደግ አለባት። አሁን ቅድም የተጠቃቀሱ ሀገራት ለምሳሌ ቱርክ የዛሬ 35 ዓመት ይሄ ነው የሚባል አርትና ፊልም አልነበራትም። 15 10 ዓመት ደግሞ እንዳያችሁት የቱርክ ፊልሞች መጥተዋል። እድገት ሲመጣ አብሮ ይመጣል ማለት ነው። የህንድ ፊልም ያው ታውቃላችሁ ድሮ የነበረውን፣ አሁን በጣም አድጓል፣ እንደ ድሮ አይደለም ከአቅማቸው ጋር አድጓል። ኮሪያ ተመልከቱ፣ አቅም እያደገ ሲሄድ ቋንቋቸውን ልጆች የሚወስድ በፊልም ነው የኛም ምንም ጥርጥር የለውም። ብዙ ባህል ስላለ ብዙ መግለጥ የሚችሉ ሰዎች ስላሉ የጊዜ ጉዳይ ነው እንጂ የኢትዮጵያ አርት አድጎ እንደተባለው በአፍሪካም በዓለም ላይም የሚታይ ነገር መፍጠሩ አይቀርም። ለዛ ነው በቅርቡ የባህልና ስፖርት ወደ ውጭ ሀገር እንደ ህዝብ ለህዝብ ያለ ነገር ሊያዘጋጁ ሙከራ እያደረጉ ያሉት። ያኔ እንደሰሩት ህዝብ ለህዝብ እንደሄዱት ጊዜ ሰዎች አሁንም ወጣቶች በዚያ መንገድ የሁሉም አካባቢ ባህል፣ ቋንቋ በአርት መግለጥ የሚችሉበት መንገድ መፈጠሩ ጥሩ ነው። ድጋፉ ይቀጥላል እና እንደዚህ ያለ ጥሩ ስራ እንዲሰራ ድጋፍ ይደረጋል። በመንግስት የሚደረግበት ምክንያት የሚደረግበት ምክንያት ፋይዳ ስላለ ወደፊት ትንሽ አቅም እየጎለበተ ሲሄድ ደግሞ በየቦታው፣ በሀገር ውስጥ ብቻ ሳይሆን በውጭም በየቦታው ኢንቨስት እናደርጋለን። ከአርት ጋር ተያይዞ ሴንተር ያስፈልገዋል ገብቶኛል ገብቶኛ በደንብ ግን እኛም ዞን እኛም ዞን ያላችሁት አጠብቅ ወደፊት ነው። ሆሊውድ ያለው ኤሌ ነው እንጂ በየስቴቱ አይደለም ያለው። ይሄ እኮ በጣም ኤክስፔንሲቭ ኢንቨስትመንት ነው። በየቦታው ውስጥ ከሆነ ማነው ማኔጅ የሚያደርገው? እንደዛ እኮ አይደለም። አርት ቤቱ እኮ ብቻ አይደለም አርት አንድ ቦታ፣ ሁለት ቦታ እንኳን ኢትዮጵያ ካላት ለአንዳንድ ሲን ደግሞ ሊወጣ ይችላል። ዋናው ሴንተር በየቦታው መገንባት ሳይሆን ዋናው ሴንተር በተሟላ መንገድ ሰምዌር ኖሮ ከዛ እየወጣን ወንጪም ሊሰራ ይችላል፣ ጎርጎራም ሊሰራ ይችላል፣ ኮንታም ሊሰራ ይችላል። እናንተ ማለም ብቻ ሳይሆን ህልማችሁ የሚከወን መሆኑን ማረጋገጥ ይፈልጋል። በየቦታው ስለ አማራችሁ ብቻ ሳይሆን የአማራችሁ ነገር ሚቆይ ኢንዩር አብሰንስ የሚቀጥል መሆኑን ማረጋገጥ ይፈልጋል። እሱም ብታደርጉ ጥሩ ነው። በአራት ማዕቀፍ ጥያቄዎቻችሁን ብናይ የተነሱ ነገሮች እውነት ለመናገር የሚጣል ነገር የለውም፣ የሚጣል ነገር የለውም። ብዙ ፋይዳ ያለው ነገር ነው ያነሳችሁት። ግን አንዳንዱ ዛሬ የሚሰራ፣ አንዳንዱ የዛሬ ዓመት፣ አንዳንዱ በሚቀጥለው ትውልድ ሊሆን ይችላል። በኮንሰፕት ደረጃ ትክክል ቢሆንም እኔ ብንሰራበት ብዬ የማስበው አንደኛው አመለካከት ላይ ነው፣ አመለካከት ላይ አርት መዝናኛ ብቻ አይደለም ግብ ያለው ተልእኮ ያለው ለሆነ ፐርፐዝ የሚሰራ ነው አርት መሸጋገሪያ ድልድይ ብቻ አይደለም መኪና እስክናገኝ ቤት እስክንገዛ ብቻ አይደለም አርት አብሮን የሚሞት ነገር ነው አርት የመጤ ባህል የሚከላከል ብቻ ሳይሆን የተደበቁ የእኛን ምርጥ ምርጥ ባህሎች የሚያወጣ ነው እንደተባለው ነው መጤ ባህሎች በብዙ መንገድ ነው እየወረሩ ነው ያሉት በብዙ መንገድ እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር የአመለካከት ለውጥ ማምጣት ነው። በእናንተ በኩል አርት ማለት አነጋጋሪ መሆን አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣችው አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር ነው። ብዙ ሰው አወዛጋቢ በመሆን ጥበብ ብሶትን የምትገልጥበትን ምስጢራዊ ቋንቋ የሚያጠፋ ማለት ነው። አርቲስት ቋንቋ አለው፣ የሚኮረኩር ካስፈለገ፣ የሚያስቅ ካስፈለገ፣ የሚያስለቅስ ያን ቋንቋ ጥሎ በማንኛውም መደደ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አክቲቪዝምና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑ ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንዳንበሳ ናቸው። ድመት እና አንበሳ አንድ አይደሉም። በአማርኛ ዘይቤ አነጋገር ግን ድመት እንደ አንበሳ ልትባል ቻለች፣ እንደ ካለ ዘይቤ ነው። እንዳንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንዳንበሳ መሆን እያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንዳንበሳ ይፈልጋል ፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አርቲስት ይገርማቸዋል። በጣም ምርጥ ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቅታቸዋል። እዩ ቆጥራችሁ አንድ ዛ የተነካካ አርቲስት ያ የምታደንቁት የምትወዱለት የምትወዱ ሰው የለም አሁን የለም። ምክንያቱም ያ ነገር ያበላሻል። ለምሳሌ አዲስ አለማየን ውስድ። መቼም ፍቅር እስከ መቃብርን የሚያክል ደርዘ ብዙ መጻፍ መጻፍ ብዙ እንቅልፍ እንደሚከለክል፣ ብዙ ኩራዝ አይን እንደሚያስለቅስ፣ ብዙ አድካሚ እንደሆነ ለእናንተ መንገር አያስፈልግም። መጽሐፉን መከራ ማሰቡን መከራ፣ ታይፕ ማድረጉን መከራ ነው። በዛ ጊዜ ግን አሁን አቶ አዲስ በየቀኑ ሰበር ዜና እያሉ አንዳንዷን ገጽ ቢጽፉ ኖሮ ፍቅር እስከ መቃብር ያኔም ማስተማሪያ አይሆንም፣ ዛሬም ፈልገ የምናገኘው አይሆኑ ነበር። አክቲቪዝም ማለት የሰሞን እፍታ ማለት ነው። እናንተ በአርት በሙዚቃም ይሁን በፊልምም ይሁን በመጽሐፍም ይሁን ከትውልድ በኋላ እንኳ የሚያስተምር መቼም የእሳቸውን ስራ ዛሬ አይቶ የማይማር ሰው ያለ አይመስለኝም። ያዝናናልም፣ ያስተምራልም። እንግዲህ ቦታችሁን መለየት ነው። እናንተ የየለቱን ሰበር ዜና ከፈለጋችሁ የአርት ካባ ስለወደቀ ስለወለቀ እንደ አርቲስት ዲማንድ ማድረግ አይጠበቅባችሁ፣ ቢኮዝ የአርቲስት ስራ እሱ አይደለም አሉ። እንደዛ የሚያሳዝኑ ሰዎች በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው፣ አመለካከት ይቀየር ስንል በአዋጅ አንቀይረው። እኛ ተቀይረን ነው የምንቀይረው። እኛ ሳንለወጥ እኛ ሳንቀየር እንዲሁ እንቀይር ብንለው ስለማይመጣ ሁለተኛው፣ ፖሊሲ፣ አሰራር፣ አደረጃጀት፣ በግብአት አቅርቦት፣ የብቃት ማረጋገጫ፣ የስልጠና ተቋማት፣ ኢንቨስትመንት፣ ገቢ፣ መሰረተ ልማት ግንባታ በጣም ቁልፍ ቁልፍ ጉዳይ ተነስቷል። እኛ እንፈትሻለን። ከእናንተም ሀሳብ ያላቸው ሰዎች በተደራጀ መንገድ ለሚኒስትሩ ያቅርቡ፣ እንፈትሻለን። እኛ ማድረግ ያለብን ነገር ከግባት አንፃር ከብቃት አንጻር መስራት የሚገቡንን ጉዳዮች ፈትሸ እንሰራለን። በእናንተ በኩል ደግሞ ሀሳብ ካለ በተደራጀ መንገድ ይምጣ። ምክንያቱም በፖሊሲ ካልተደገፈ መንግስት ሚናውን ካልተጫወተ ኢንዱስትሪውን አያነቃውም። የመጀመሪያውን ግን አትርሱ። መጀመሪያ የአርቲስት ካባ አንዳንዴ እንደ ነጋዴ ሆነን፣ አንዳንዴ እንደ አክቲቪስት ሆነን፣ አንዳንዴ ፖለቲከኛ ሆነን እችኛዋን መጠቀሚያ ከሆነ አይሆንም። እሷን እናስተካክልና ዘንድ ደግሞ እንደ መንግስት ፖሊሲ ጉዳዮች እንፈትሻለን፣ እናርማለን፣ እናስተካክላለን። ማክሲመም ሶስተኛው በጋራ መንግስትም እናንተም ብትሰሩበት። ብንሰራበት ሚሻል የሚመስለኝ ለአንዱ ወገን ጥቅም ሳይሆን ለሀገር ግንባታ፣ ለሙያው እድገት፣ ለኢንዱስትሪው የሚፈለግበትን ነገር ለማምጣት እንዲችል በጋራ ልንሰራ የሚገባቸው ስራዎች ትውልድ የሚገነባ መሆኑን፣ ኢንክሉሲቭ መሆኑን ሁሉንም አካባቢ የራሱ ባህል፣ የራሱ ቋንቋ፣ የራሱ ፍላጎት ስላለው ያን የሚያሟላ መሆኑን፣ የጋራ ትርክት የሚገነባ መሆኑን ሁለት ነገር እዚች ጋ ባነሳ ደስ ይለኛል፣ እናንተም በሚመለከት አንደኛው፣ ግብዣ ግብዣ ሁሉ ግብዣ አይደለም። ግብዣው ከአርት ሙያችሁ ከማነታችሁ ከስብእናችሁ የሚያጎል መሆን የለበትም። በአንድ ወቅት አንድ ባልና ሚስት ነበሩ። እንደው ለመኖር የሚሞክሩ ብዙ ጊዜ፣ እሱም ቀና ደፋ የሚለው ቤቱን ለመሙላት ነው። እሷም እንዲሁ ቲቪ ያላቸው፣ ሶፋ አላቸው፣ ይሞክራሉ፣ ፍቅርም አላቸው። እና አንድ ቀን ደብዳቤ ደረሳቸው። ሀገር ፍቅር ቲያትር አንድ ቆንጆ ፊልም ስላለ ሁለታችሁ ተጋብዛችኋል፣ ማነው የጋበዘን እንዳትሉ፣ ጋባዥ ወዳጃችሁን ልክ አይታችሁ ስትመለሱ ታቁታላችሁ ብሎ ደብዳቤና መግቢያ ቲኬት ይልክላቸዋል። እና ባልና ሚስቶቹ ተያይዘው እሑድ ቀን ወደ ግብዣ ቦታ ይሄዳሉ። ቲያትር አይተው ተደንቀው፣ እሷም ውዴ ተሸውደናል እስካሁን አልፎ አልፎ ማየት አለብን፣ በጣም ያነቃቃል፣ ኢንስፓይር ያደርጋል እና እስካሁን ተሸውደናል፣ ይሄ ወዳጃችን መመስገን አለበት እያሉ ስለ ቲያትሩም እያደነቁ ቤት ሲደርሱ በራቸው ተከፍቷል። ማን ከፈተው ብሎ ሲገቡ አንድም እቃ ቤት ውስጥ የለም። እና ብጣሽ ወረቀት አገኙ። አሁን ጋባዣችሁን አውቃችሁታል የሚል እና የጋበዘን ሁሉ ለቲያትር ላይሆን ይችላል ማለት ነው። በአርቶ አጠቃላይ ያለው ችግር ደግሞ በትክክል አድቨርሳሪን አለማወቅ ነው። አራተኛው እናንተ ብቻ በሰሩት የጋራውን ጠቅሻለሁ። ብዱ አሁን ደግሞ እናንተ ብቻ አንደኛ ማህበሩን መሰብሰብ ብዙ ትልቅ ሰዎች ደግሞ አላችሁ እና ሰብሰብ አርጉት። አይሰራም፣ እዚህም እዚህ ማቋቁሞ አምጡልን ዋጋ የለውም። ሰብሰብ አርጉት። ሰብሰብ ካላችሁ ጉልበት ይኖራችኋል። ሰብሰብ ካላችሁ ለማገዝ ይመቻል። እናንተ በተንተን ካረጋችሁት ያስቸግራል። በእኛ በኩል መመሪያ እና አዋጁን እንፈትሻለን። እናንተም ግን አልኩ ትልቅ ሰዎች በቃ አክብራችሁ አንድ አርጉን በሏቸው። ሰብሰብ ብትሉ አሁን ብቻ አይደለም ወደፊትም ያግዛችኋል። እሷን ብሰሩ በእኛ በኩል ያለውን ብናደርግ ጥያቄዎቻችሁን ለመመለስ ያስችላል። ሁለተኛ በተሰሩ ቦታዎች ፊልም ስሩባቸው፣ ክሊፕ ስሩባቸው፣ ሙዚቃ ኮንሰርት ስሩባቸው። ተጠቀሙባቸውና እያየን የጎደለውን እኛ እሞላለን። ለጊዜያዊ ነገር ትንሽ ማመዛዘን መቻል አለበት። ማህበረሰቡ ቶሎ እፍታ ጥሩ አይደለም፣ ብዙ ጊዜ ይታያል። እሱ ብዙ ሰዎች አሉ የሚስባቸው ብዙ አትሳወቃ። ኢትዮጵያ የምታስፈልገው ኢትዮጵያውያን ሁሉ ወዳጆቻቸው ናቸው። ከዛ ውጭ ያለው ናሬሽን ብዙ ኢምፖርታንት አይደለም። ከግጭት ከግል ጥቅም ሰብሰብ ማለት ጥሩ ነው። በእኔ እምነት በእኔ እምነት ኢትዮጵያ ተስፋ አላት። ምንም ጥርጥር የለውም። ኢትዮጵያ ትበለጽጋለች። ይሄን የምልበት ምክንያት ግምት ፉከር አይደለም። በጣም አቅሟ አላት። ኢትዮጵያ የምትበለጽገው ግን ጠንካራ ጠንካራ ፊልም የሰራችሁ ቲያትር የሰራችሁ ሰዎች የአንድ ሰዓት ፊልም የአንድ ሰዓት ቲያትር ለማሳየት ስንት ሌሊት እንቅልፍ እንዳጣችሁ እንደሰረዛችሁ እንደለዛችሁ አስታውሱ። ዝም ብሎ የሚያምር ነገር አይፈጠርም፣ መከራ አብሮት አለ። ያንን መከራ ለመቀበል ዝግጁ ከሆነን፣ ያንን ችግር ለመቀበል ዝግጁ ከሆነን፣ ምንም ጥርጥር የለውም ይቀየራል። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን እችላለሁ። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም፣ ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ፣ ፌስቲቫል ያስፈልጋል፣ ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው። ሰርከሱም ሁሉ እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ ከሚዛን እንዳትጎሉ፣ እናንተም ዝግጅት ያስፈልጋችኋል። ዝግጅቱ መሰብሰብ አስር ማህበር ምናምን ሳይሆን መሰብሰብ፣ ሰብሰብ ብላችሁ ብዙ ሰዎች አሉ። እዚህ የተማሩም አሉ፣ ልምድ ያላቸውም አሉ፣ በጣም የተከበሩ ሰዎች አሉ። እዚህ ውስጥ ምንም ችግር የለውም። እናንተም ቢያስተባብሯችሁ ችግር የለውም። አሉ ትልቅ ሰዎች። ምንድን ነው ከባድ አይደለም እኮ አንድ ማህበር አደራጅታችሁ አምስት ሰው መጥቶ ይሄ ሁሉ ሰው ሳይለፋ እኛንም ማስታወሱ እንጂ ይችላሉ? ወደዛ እደጉ እና ተዘጋጁ። በእኛ በኩል የቀረበውን ሊስት ወስጃቸዋለሁ። አሁን ኢንቨስትመንት የሚያስቸጋኝ ነገር አለ። እኔ ኢንቨስትመንት ስንት ሰው ነው ኢንቨስት የሚያደርገው፣ ኬታ መጥቶ ነው ኢንቨስት የሚያደርገው ምናምን ጥያቄዎች ይነሱብኛል። እንደ ማህበር ያለው ጉዳይ ግን አያስቸግረኝም። ሰብሰብ ብሎ በተቋም ደረጃ የፌስቲቫል የሚመሰለ ወይ ደግሞ የፊልም መስሪያ ቦታ ምናምን፣ እሱ አይከብድም። እሱን ለማድረግ ግን ማህበሩ አንድ መሆን አለበት እንጂ በተለያየ ማህበር ከሆነ እንቸገራለን፣ እንቸገራለን። ይህን ታሳቢ አርጋችሁ ሰብሰብ በሉ። በአዋጅ በፖሊሲ በምናምን ደግሞ ሲሆን እኔ ያግዛለሁ። አንድ በኢትዮጵያ ቪዥን ላይ የምትሰሩት እናመሰግናለን። ሁለት በችግር ጊዜ እኔ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ያኔ ስንፈልጋችሁ እነዚህም አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር እናችኋል። ቂም የለንም፣ ግን ኢትዮጵያን አትካዱ።